የእድል እና የፈተና ምስጢር ከጥንት ጊዜያት፣ በአንዲት ትንሽዬ ሰላማዊ መንደር ውስጥ አንድ አዛውንት ይኖሩ ነበር። ሀብታም አልነበሩም፣ መሬትም ሆነ ገንዘብ አልነበራቸውም። ግን አንዲት ቆንጆ ነጭ ፈረስ ነበራቸው። በመንደሩ ውስጥ ያሉ ሁሉ ሰው ፈረሱን ያደንቀው ነበር። ብዙ ባለጸጎች ሊገዙ ታቀረቡ ግን አዛውንቱ ሁልጊዜም ቢ ይላሉ፣ ይሄ ፈረስ ለሽያጭ አይደለም። ለእኔ ፈረስ ብቻ አይደለም፣ እርሱ ጓደኛዬ ነው፣ ቤተሰቤም ነው ይሉ ነበር። የመንደሩ ሰዎችም አዛውንቱ ሞኝ እንደሆኑ አሰቡ። ይህን ፈረስ መሸጥና ምቹ ኑሮ መኖር ትችላለህ አሏቸው። ግን አዛውንቱ ፈገግ ብለው መለሱ። ገንዘብ ብዙ ነገር ሊገዛ ይችላል ሰላምን ግን አይገዛም። እኔ ባለውበት መንገድ ደስተኛ ነኝ አሏቸው። ከዚህ አንድ ማለዳ አስደንጋጭ ነገር ተከሰተ። ነጩ ፈረስ ጠፋ። ዜናውን የሰሙት የመንደሩ ሰዎች እየሮጡ መጡ። ፈረስ ጠፍቷል። ይህ በጣም መጥፎ እድል ነው። እድሉ ሲኖርህ መሸጥ ነበረብህ አሉት። አዛውንቱም በእርጋታ ምናልባት መጥፎ ሊሆን ይችላል ምናልባትም ላይሆን ይችላል ማን ያውቃል? አሉ። የመንደሩ ሰዎችም አዛውንቱ ሐዘናቸውን ለመደበቅ እየሞከሩ እንደሆነ በማሰብ አልተስማሙም። ሶስት ቀናት አለፉ። ከዚያ በድንገት ፈረሱ ተመለሰ። ብቻውን አልነበረም። ከተራሮች ስር የዱር ፈረሶችን ይዞ ተመለሰ። አሁን የመንደሩ ሰዎች ተደነቁ። በጣም እድለኛ ነህ፣ አንዱን አተህ አራቱን አገኘህ፣ ይህ ተአምር ነው አሉ። ግን እንደገና አዛውንቱ ምናልባት ጥሩ ሊሆን ይችላል ምናልባትም ላይሆን ይችላል ሕይወት ነገሮችን የማመዛዘን መንገድ አላት። ቀጥሎ ምን እንደሚመጣ ለማየትም መጠበቅ አለብን አሉ። የመንደሩ ሰዎች ግራ ተጋቡ። ግን አዛውንቱ አልተለወጡም። ሰላማዊ ሆነው ቀሩ። አሁን ልጃቸው አንድ ወጣት፣ ጠንካራ ልጅ የዱር ፈረሶችን ማሰልጠን ጀመረ። አባቱን ለመርዳትና ፈረሶችን ጠቃሚ ለማድረግ ፈልጎ ነበር። ነገር ግን አንድ ቀን በዱር ፈረስ ላይ ሲጋለብ ልጁ በጣም ወድቆ እግሩ ተሰበረ። ጉዳቱ ከባድ ነበር። የመንደሩ ሰዎችም እንደገና መጡ ምንኛ መጥፎ እድል ነው መጀመሪያ ፈረሱ ሸሸ ከዚያ ተመለሰ እና አሁን ብቸኛ ልጅ ተጎዳ አሉት አዛውንቱ በእርጋታ አንዳንድ ጊዜ ወደ ጥሩ ነገር የሚወስደውን መንገድ በእልምም የተሞላ ነው ሁል ጊዜ ትልቁን ምስል አናይም አሉ የመንደሩ ሰዎችም ጭንቅላታቸውን ነቀነቁ እንዴት እንዲህ ተረጋግተው ሊቆዩ እንደሚችሉ አልገባቸውም ነበር። ከጥቂት ሳምንታት በኋላ በመንግስቱ ውስጥ አስከፊ ነገር ተከሰተ። ጦርነት ተጀምሮ ነበር። የንጉስ ወታደሮች ወደ መንደሩ መጡና ሁሉንም ወጣት ወንዶች ሰራዊቱን እንዲቀላቀሉ አዘዙ። አንድ ጤነኛ ወጣት በስተቀር ሁሉም ተወሰደ። የአዛውንቱ ልጅ በተሰበረ እግሩ ምክንያት ተረፈ። የመንደሩ ሰዎች አሁን ቃል አጥተዋል ልክ ነህ የልጅህ የተሰበረ እግር ሕይወቱን አዳነ ሁሉም ልጆቻችን አሁን አደጋ ላይ ናቸው አሉት አዛውንቱ በቀስታ ሕይወት ሁልጊዜ በጥሩና በመጥፎ በደስታና በህመም መካከል እየተንቀሳቀሰች ነው ነገር ግን ሁሉም ነገር በምክንያት ይከሰታል እኛ ብቻ መጀመሪያ ላይ አናየውም አሉ በህይወት ውስጥ ነገሮች ሁል ጊዜ በምንፈልገው መንገድ አይሄዱም። አንዳንድ ጊዜ አንድ ነገር እናጣለን እና እንሰበራለን። አንዳንድ ጊዜ በረከቶች በችግር መልክ ይመጣሉ። ግን እውነቱ ህይወት ከአንድ ቅጽበት በጣም ትልቅ ናት። በዚህ ታሪክ ውስጥ ያለው አዛውንት በንደት ወይም በሀዘን አልተቃወሙም። መረጋጋትን መጠበቅንና ጉዞ መታመንን መረጡ እና በመጨረሻም ሁሉም ነገር ትርጉም ሰጥቷል። መልእክቱ ይኸው ነው። ሁኔታዎችን በፍጥነት አትፍረዱ። እርግማን የሚመስለው ነገር በረከት ሊሆን ይችላል። ዛሬ የሚያምህ ነገር ይጠብቅህ ይችላል። ስለዚህ እምነት ይኑርህ፣ ጠንካራ ሁኑ እና ሁል ጊዜ አስታውሱ፣ ሁሉም ነገር በምክንያት ይከሰታል። ውድ የዩቲዩብ ተከታታዮቼ ሰላም በያላችሁበት የዓለም ዳርቻ። ብዝት ትርፍርፍ የበላችሁ ላይክ፣ ሰብስክራይብ እንዲሁም ሾር እያደረጋችሁ አበረታቱኝ። ስለምትከታተሉኝ እጅግ በጣም አመሰግናለሁ።